የሜዲያ ህያ ታያለሽ። የሜዲያ ህያ ማለት አንቺ ነሻላት ማለት ነው። ጀማል ሀዋ ማለት ነው። ጉድ ጉድ ያለም እኮ እንዲህ ይባላል እንዴ! አራተው ነውር ነው። ነውሩን እና ነገር ወቁ፣ ወቁ። ህፃን ልጅ አይደላችሁም። ታንዲ አይሉ ሁለት ልጅ ወልዲያችኋል። አራተው የሜዲ ህያና ሰው እንዴት በምን ትገናኛለች? የሜዲ የሜዲ ህያ ለብቻ፣ የሜዲ ህያና ሰው ለብቻ ሰው ነው። በጣም ነውር ነው። ሰው ለልዩ ቅርስ ያኖራል እንጂ የብልግና ቅርስ የስዲብ ቅርስ በስልክ በኢትዮጵያ ቻናሉ ጭኖ አያኖርም ማለት ነው። ይሄ ኢትዮጵያ ቻናል ደግሞ ነገ የልዩ ልዩ አይቶ የሚያፍርበት ነገር ነው። ስለዚህ የምታፍሩበትን ነገር አትስሩ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና ተከበራችሁ የመሪው ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? እኔ ሰላም ነኝ። ሀምዴላ ለቻናል የሆናችሁ ሸላይክ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ። ጥሩ ጥሩ ነገር የሚሰራ መቼም እናንተ አታበረታቱ። መጥፎ መጥፎ ያልጋ ላይ ጨዋታ፣ ያልጋ ላይ አንሶላ ግፋፋ የሚያወራውን ነው፣ ስለቂጥ ስለምን የሚያወራውን ነው የምታበረታቱት ማለት ነው። ሁኖም ሳለ ማናችንም የምናወራውን የምንናገረውን የምንጠጣውን የምንለብሰውን የምንመገበውን ነገር ለይተንና ተችተን ማወቅ ይጠበቅብናል ማለት ነው። አሁን እነዚህ ልጆች ሁለት ልዩ ወልደዋል። ትልቅ ናቸው። እንዴት እንዴት ትላለህ? የሚዳ አህያነች ትላታለህ። ለምን አይባልም እኮ ነውር ነው ነውር ነው ነገ ልጆች አሁን የሶስት ዓመት የአራት አመት ሲሆኑ ስልክ አምጣ ስልክ አምጪ ይሉሻል። የዛን ጊዜ የእናንተን ቪዲዮ ሲያውም ያፍሩበታል ማለት ነው። ነውር ነው ነውር ነው። ተካሜራ በስተኋላ ማለት ነው አይደለም የሚዳ አህያ ትመስያለሽ ማለት ልብሷን ማውጣት ግረፋት፣ የአባወራ ደንቡ ነው፣ መብትህ ነው። አባወራ እስከሆንክ ድረስ ግን በሶሻል ሚዲያ የሌሊ ይስተሚያዩ የሌሊ ይስተሚያፍርበት ነገር የሚያፍርበት ነገር አትስሩ። እናትና አባት ለልጅ ቢያጣ ቢያጣ ደሳሳ ጎጆውን ቢያጣ ቢያጣ መንግሥት የሰጠውን መሬት አውርሶ ነው የሚሞተው ማለት ነው እኔ በማውቀው እናንተ ደግሞ የብልግና ሚስትን ባልት ያንቋሽሻት ይሰርባ ቆዳ የሜዳ አህያ እያሉት የሰርቧት ያንቋሽሸዋት እየተሳደባችሁ ያንን ነው ቅርስ ለልጆቻችሁ በስልካችሁ አኖራችሁ የምትሄዱት ማለት ይቻላል። የአሁን ዘመኑ ትውልድ ማለት ነው። አዎ የአሁን ዘመኑ ትውልድ ሚስት እንኳን የሆነ ነገር ባትችል እሰው ፊት አይችልም፣ ሙያ የላትም፣ መልክ የላትም። መልኳን ታይሆን ጸጉሯን አይቼ ነው ጸጉሯን ታይሆን መልኳን አይቼ ነው መልኳን ታይሆን ሙያዋን አይቼ ነው እያላቸው ታወራላችሁ። ነውር እኮ ነው ነውር ነው ነውር ነው ማለት ነው። እና አንድ ሚስት ሙያን ባይኖራት ባታምርም ብታምርም ማለት ነው ሰው ፊት ወይም ካሜራ ፊት ታይሆን መናገር ያለብህ ብቻዋ በአንድ ትተኞ ላይፋችሁን ትታሳልፉ፣ አንተ እናሷ ብቻ ብቻ ላልጋ ላይ የምሰሩት የዛን ጊዜ ያንን ስራ ተምሰሩ በፊት ጥፋቷን፣ ልማቷን፣ ነውሯን የምታምርበት ላይ የምታስጠላበት ላይ እንዲታስተካከልም ሆነ እንዲታቀው መንገድ ትችላለ። ዘለ አልጋ ላይ ተምታወጣት ተምትወጪ ምን ችግር እንዲያለባት የዛን ጊዜ መናገርን የምትችሉ ሁሉ ለምን ግን ነው በሶሻል ሚዲያ ያ ወይም ሰው ፊት ሙያ የላትም መልክ የላትም እያላችሁ የምትሳደቡት? ነውር አይደል? አሁን ጀማል፣ የሚዳ አህያ ትመስያለሽ ብለህ እህትህን፣ ባሏ የሚዳ አህያ ትመስያለሽ ቢላ ዲስ ይልሃል? ልጅህን የሚዳ አህያ ትመስያለሽ ቢላ ዲስ ይልሃል አይልህም? ባልንጀራህን ቲያማ እኔም ጎረቤትህን ቲያማ እኔም ብለህ ስማ ይላል ያገራችን ሰው። ለምን ነገ ሴት የትል ጎልዲ አለህ ታለህ ባሎቻቸው ሚስቶቻቸውን ቆዲያ ምን እያሉ ቢሰርቧት ብታይ በሶሻል ሚዲያ። አንድ ቀን ህዲህ ነው የምታፋታት። ለምን እህቴን ይሰርባታል? ለምን ልየን ይሰርባታል? አንከባክቦ እንዲይዛት እንጂ በተለይ በሶሻል ሚዲያ አለም በሚያየው ቆዲያ ቆረቆንዲያ፣ የሚዳ አህያ እያለ ሊሰርባት ነው። እንዲያገባው አካኪ ዘራፋትልም ትላለ እና እንዲዛ ሴቶቹም ደግሞ ሰከን በሉ፣ ብራንክ የሚደረገውን የማይደረገውን እወቁ። የሚዲያም ቅመም ይው ክንዷ እየዛለ እጇ እየዛለ በዝብ በሙቀት ብርዱ ቲመጣ፣ ስድስት ወር ሙቀት እየተፈራረቀብን፣ ፊታችን ቲቀላ፣ ፊታችን ቲጠቁር፣ ፊታችን ቲጉረበረብ፣ ፊታችን ቲበልስ፣ ክንዲያችን እቃ በማጠብ እየዛለ እየዋለ ማለት ነው። አላህዬ ደህናውን ትዳር ወፍቀን ቲገባ እንዴት ዋልሽ ቲሄር ደህና ዋይ ብሎ የሚያንከባክበንን የሚወደንን ትዳር ወፍቀን እያልን ዱአ እያረግን እያለን። ትዳር ያላችሁ ደግሞ አትጨማለቁ፣ ባሎቻችሁን በአግባቡ ያዙ። ሴትና ሀያት ይጠግብ ልከት የለውም። እና ለዛሬ ይህን ይመስላል ቪዲዮዬ። ሸን ላይክ፣ ሰብስክራይብ እያረጋችሁ አበረታቱ። ቀጣይ ስተመመጣ ይሄን ይመስላል። እናንተ መቼም ጥሩ ጥሩ የሚለቅላችሁን ሰው ስለማታመሰግኑ ስለማታው ስለማታበረታቱን ያውቃለሁኝ። ስለዚህ እኔ ሰው ስህተትና ጥፋት ያጠፋ በተቻለኝና ነውር እንዲሆን አንጻር እመክራለሁ ማለት ነው። እኔ አሁን እነዚህ ሁሉ ሰው ታሪክ ተሚሰሩት ብዙ እያየሁ ነው። እነሱን አስተያየትና ምክር እየሰጠሁ ነው። ነገ ጧት እኔ ተንዴዝ ተንዴዝ ነገሮች ይጠበቃለሁ፣ ይቆጠባለሁ ለምን ሰውን ስለምመክር እኔ ይሄን ታሪክ አልደግመውም። ገባችሁ? አንድ ሰው በጀግንነት በጉብዝነት እንጂ ታሪክን የሚደግመው በመጥፎ ነገር ታሪክን አይደግምም፣ አይደል? እና ቀጣይ ቪዲዮ ውስጥ የምንገናኘው። ወሰላም አለይኩም ረህመቱላሁ ወበረካቱሁ። ደህና ሁኑ።